ሊቀነ ጳጳስ ፍራንሲስ ብዙ የማያውቃቸው አምስት እውነታች ምን ምን ናቸው? ሊቀነ ጳጳስ ፍራንሲስንስ ማን ሊተካቸው ይችላል? ሰላም ጤና ይስጥልን ውድ የኢትዮ ከረንት አድማጮችና ተከታዮች እንደምን አላችሁ? በዛሬ ይዘን የቀረብንላችሁ ከላይ የመረጠናቸው አርዕስተ ዜናዎች ነው። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ትንታኔ እናልፋለን። ፖፕ ፍራንሲስን ማን ሊተካቸው ይችላል? የፖፕ ፍራንሲስን ህልፈት ተከትሎ የመጀመሪያው የኤስያ ጳጳስ ወይም የመጀመሪያው ጥቁር ጳጳስ ሊኖር ከሚችሉት ተፎካካሪዎች መካከል ይጠቀሳሉ። የካርዲናሎች ቦታ ማንሾማል የሚለው የሚሰጡት ድምፆች የሚወሰን ሲሆን እጮች ላይ ተጽዕኖ ለማሳደር ስርዓቱ ወደ ራስ ለመጎተት ስለሚሞክሩና በጣም ሚስጥራዊ የሆነ የጳጳስ ጉባኤው ውጤቱ ከወዲሁ መተንበይ የማይቻል ነው። ጣሊያናዊ የሰባ ዓመት አባት ፖሊን ቀጣይ እጩ ፖሊንን ለፍራንስ ቅርብ ሰው ነበር። በሩ ከ2013 ጀምሮ የቫቲካን የውጭ ጉዳይ ሚኒስቴር ሆነው በዲፕሎማሲ ጉዳዮች ውስጥ ቁልፍ ሚና ሲጫወቱ የቆዩ ናቸው። ከቻይናና ከመካከለኛው ምስራቅ መንግስታት ጋር ጥብቅ ድርድር ጨምሮ ለዓለማዊ ዲፕሎማሲ እንደ ታማኝ የጳጳስ ተወካይ ተደርገው ይወሰዳሉ። እንደ ኢሮፓ አቆጣጠር በ2018 ከቻይና መንግስት ጋር ኢጲጲስ ጳጳሳት ሹመት ላይ የተደረገው አወዛጋቢ ስምነት በመደራደር ይታወቃሉ። ሌላኛው ውጭ የፊሊፒስ ዜግነት ያላቸው ታግል የማሊና ሊቀነ ጳጳስ ነበሩ። የመጀመሪያ እስያ ጳጳስ ሊሆኑ የሚችል ሲሆን ፈጣን የካቶሊክ እምነት ተከታዮች ካሉበት ፊሊፒስ ይወከላሉ። በአንድ ኦቴ ፍራንሲስ ተመራጭ ተተኪና የሟቼ ሊቀነ ጳጳስ ተራማጅ አድንዳ ለማስቀጠል ጠንካራ ተፎካካሪ ተደርገ ይወሰዳሉ። ነገር ግን በቅርብ ጊዜ ከጥቅም ውጭ ሆነ ይመስላል። ሌላኛው የእጩ ደግሞ የ76 ዓመቱ ጋናዊ ቱርከሰን በዘመናዊ ውስጥ የመጀመሪያው ጥቁር ጳጳስ ይሆናል ተብሎ ተገምቷል። እንደ አየር ንብረት ቀውስና፣ ድህነት የኢኮኖሚ ፍትህ ባሉ ጉዳዮች ላይ ድምጽ በመሆን ይታወቃሉ። የሰባ አምስት አመቱ እድሜ ያላቸው የሀንጋሪ ዜጋ የሆኑት ፒተር ኤርቬ ዶጋን ግንባር ቀደም ወግ አጥባቂ እጩ ናቸው። ኤርዶቫን በባህላዊ የካቶሊክ ትምህርቶችና አስተምህሮቶች ጠንካራ ተሟጋችና ደጋፊ ናቸው። ትልቅ አስተዋይና የባህል ሰው የሚል ይታወቃሉ። ሌላኛው እጩ እንደ ኤሮፓ አቆጣጠር በ2019 በፍራንሲስ የተሾሙት የጣሊያን ዜግነት ያላቸው ዙፒ በቤተ ክርስቲያኑ ተራማጅ እንደሆኑ ይታሰባል። የፍራንሲስ አመራር እንደሚያቀጥሉ ይጠበቃል። የሟች ሊቀነ ጳጳስ ለድሆች እና ለተገለሉ ሰዎች ያሳስበ ይሆን ይህንን ያስቀጥላሉ ተብሎ ታምኖባቸዋል። ከሁለት ዓመት በፊት የፍራንሲስ ለዩክሬን የቫቲካን የሰላም ልዑክ አድርገው ሾማቸው ነበር። በዚያን ጊዜ የሰብአዊ ምልክቶች ለማበረታታት ሞስኮን ጎብኝተዋል። የሩሲያ ኦርቶዶክስ ቤተ ክርስቲያን መሪና የብላድሚር ፑቲን አጋር የሆኑት ፓትሪያርክ ክሪል አግኝተዋቸው አናግራቸው ነበር። እንዲሁም የዩክሬን ፕሬዝዳንት ቮሎድሚር ዘለንስኪ ጋር መክረዋል። ይህን እንዳለ ስለ ሊቀነ ጳጳስ ፍራንሲስ ብዙዎች የሚያውቋቸው አምስት እውነታዎች አሉ ተብሏል። ከአውሮፓ ውጭ በመመረጥ የካቶሊክ ቤተ ክርስቲያን በመምራት የመጀመሪያ የሆኑት ሊቀነ ጳጳስ ፍራንሲስ በ88 ዓመታቸው ከዚህ ዓለም አርፈዋል። ከአንድ ቢሊየን በላይ ተከታይ ያላ ቤተክርስቲያን ለ12 ዓመታት የመሩት ፖፕ ፍራንሲስ አርጀንቲና ቤተሰቦቻቸው ያወጡላቸው ስም ጆርጅ ማሪዮን ቤርጎሊዮን የሚባል ነበር። ስለ ጳጳሱ ብዙ የማይታወቁ አንዳንድ እውነታዎችን ነሆ በአንድ ወቅት ባውንሰር ነበሩ። ቤርጎሊዮን በአርጀንቲናዋ ዋና ከተማ ቦነስ አይረስ ተወልዶ ያደጉ ሲሆን ሁለተኛ ደረጃ ትምህርታቸውን በኬሚስትሪ ዲፕሎማ በማጠናቀቅ በነገረ መለኮት ዲግሪ አግኝተው በስነ ጽሁፍና ስነ ልቦና አስተምረዋል እንደ አውሮፓውያኑ በ በሰጡት ቃለ ምልልስ 13 አመት ሲሆናቸው ስራ እንደጀመሩ ያበረታታቸው ስለነበር አንድ የሹራብ ፋብሪካ ውስጥ የጽዳት ሰራተኝነት እንዲቀጠሩ አድርጓቸዋል። ከዚያም በኋሉ ጽዳት ሰርተው በተጨማሪም በምሽት ክለብ ውስጥ ጋርድ የጥበቃ ሰራተኛ ሆነው መስራታቸውን ሮም ውስጥ የሚገኝ አንድ ቤተክርስቲያን ውስጥ ሲናገሩ ብዙዎችን አስደንቀዋል። በተጨማሪም በአንድ የምግብ ማቀናበያ ፋብሪካ ውስጥ ሰርተው ነበር። ሌላኛ የህይወት ታሪካቸው የእግር ኳስ አፍቃሪ ነበሩ። ርዕሰ ሊቃነ ጳጳስ ፍራንሲስ ልጅነቱ የሚደግፉት የአካባቢ የቦነስ አይረስ ቡድን የሆነው የሳን ሎሬንዞ ዴን አልማግሮ የእድሜ ልክ ደጋፊ ነበሩ። በአውሮፓውያኑ 2024 ሳን ሎሬንዝ የኮፕ ሊፓርታዶሬስ የተባለ የደቡብ አሜሪካ ክለቦች እግር ኳስ ውድድር ላይ እጅግ የተከበረ ዋንጫ ሲያሸንፍ፣ በክለቡ 106 ዓመት ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛ ውጤት ነበር። ጳጳሱ ለክለቡ ያላቸውን ድጋፍ ለድል አድራጎትና ምክንያት ሊሆን ይችላል ተብለው ላቀረበላቸው ጥያቄ በጣም ደስተኛ ነኝ፣ ግን አይደለም፣ ይህ ተአምር አይደለም ብለዋል። ቡድኑ በዚያን ዓመት የአርጀንቲና ከፍተኛ የዲቪዞን አሸናፊ በመሆን የቡድኑ አባላት ከጀርባው ፍራንሲስ ካምፒዮን ወይም የሻምፒዮኑ ፍራንሲስ የሚል ጽሑፍ የሰፈረበት የቡኑ የማለፊያን ጳጳስ አበርክተዋል። ርዕሰ ሊቃነ ጳጳስ ፍራንሲስ በተጨማሪም ሊዮኔል ሜሲ እና ሟቹ ዲያጎን ማራዶናን ጨምሮ በርካታ የእግር ኳስ ተጫዋቾችን እንዲሁም ስዊድናዊ ኮከብ ተጫዋች ዝላታ ኢብራሂሞቪች እና ጣሊያኑ ግብ ጠባቂ ዳሎን ቡፎን ጋር ተገናኝተዋል። የጳጳሱ ሕልፈት ይፋ ከሆነ በኋላ በሰኞ እለት የታቀድ የነበረው የአራት የጣሊያን ከፍተኛ የእግር ኳስ ሊግ ሴሪያ ጨዋታዎች ተሰርዘው ወደ ሌላ ጊዜ ተላልፈዋል ከሌሎች ጋር በመጓዝ የሚወዱት ሶስተኛ ድረስ የሚወዱላቸው ደግሞ ርሰሊቃነ ጳጳስ ፍራንሲስ ለረጅም ዓመታት አገልግሎታቸውና እንቅስቃሴያቸው ቀለል ያለ በማድረግ ስነ ምግባራቸው ይታወሳሉ ለዚህ የመጓጓዣ ምርጫቸው ማሳያ ነው ርሰሊቃነ ጳጳስ የሆኑት ከተመረጡ በኋላ ወዲያውኑ ለጳጳስ የተዘጋጀላቸውን ቅንጡ መኪና ወይም ሊሞዚን ከመጠቀም ይልቅ በካርዲናሎች ጋር በአውቶቢስ ነበር ይሄዱት። ሊቀ ጳጳስ ከመሆናቸው በፊት በቦነስ አይረስ በአስቸጋሪ የሕይወት ዘይቤ ይታወቁ የነበረ ሲሆኑ ካርዲናል እና ሊቀነ ጳጳስ የሆኑትም እዚያው ናቸው። ፍራንሲስ በአውቶቢሶች እና በከተማ የምድር ውስጥ ባቡሮች አዘውትረው መጓዝን የሚመርጡ ሲሆን ወደ ቫቲካን በአውሮፕላን ሲጓዙ በአንደኛ ማዕረግ ሳይሆን የመደበኛ ኢኮኖሚ ክፍል ውስጥ ቦታ ይዘው ነበር የሚሄዱት። በጵጵስና ዘመናቸው የቅንጡ መኪናዎች የማይጠቀሙ ፍራንሲስ ውድ ያልሆኑ የጣሊያን ሪስት ፎርድ ፎክስ ወይም የአውሮፓን አምስት የአሜሪካ ሊጎበኙ ፊያት አምስት መቶ አሊያም ያሉ ሞዴሎች በመምረጥ ይታወቃሉ። ብዙ ጊዜ በጉብኝቶ ሰዎችን ሰላምታ ለመስጠት ፖፕ ሞባይል የተባለውን ግልጽ መኪና ይጠቀሙ ነበር። ነገር ግን በሳቸውና በተሰበሰቡ እመና መካከል ጥይት መከላከያ መስታወት ያላቸው ተሽከርካሪዎች አይወዷቸውም ነበር። እነዚህ ያለውን ሁኔታ በሰርዲን ሳጣስ ውስጥ ያሉ ያህል እንዲሰማኝ ስለሚያደርጉ ነው ብለዋል። ቀልድ አዋቂም ነበሩ። ሊቀነጳጳስ በአራተኛ ህዝብ የማያውቅላቸው ቀልድ አዋቂ የሆኑ የሆኑት እነዚህ በተገናኙበት ስፍራ ሁሉ ቀልድና በሳቅ ይታወቃሉ። በአውሮፓውያን በ2024 ከ15 ሀገራት የተውጣጡ ጂማ ፋውሎ ና ክሪስ ፎክ እንዲሁም ሁፒ ጎል ጎልዲበርግ፣ ጨምሮ ከመቶ በላይ ኮሜዲያን ቫቲካን አስተናግደዋል። ከአርባ ለሚበልጡ ዓመታት በየቀኑ አቤት ጌታ ሆይ ጥሩ ቀልድ ለዛሬ ስጠኝ እያሉ ይጸልዩ እንደነበር ኮሜዲያኑ ተናግረዋል። ይህም በ16ኛው ክፍለ ዘመን በእንግሊዝ ንጉሥ ሄረስ ስምንተኛው አገር ክህደት የተገደለውና በኋላም በካቶሊክ ቤተ ክርስቲያን ቅዱስ ተብሎ የተሰየመው የቶማስ ሞርን ጸሎት አካል ነበር። በወቱ ኮሜዲያን የተነበበ ጸሎት እንዲህል ነበር፣ ቀልድ እንዳገኝ፣ በህይወት ውስጥ ትንሽ ደስታ እንዲገነዘብ፣ ከሌሎች ለመካፈል እንዲችል ጸጋውን ስጠኝ የሚል ነበር። ማሪም በእርግጥ በአምላክ ላይም መሳለቅ ትቻለሁም፣ ይህ ደግሞ ማዋረድ አይደለም በማለት ይህን የምዕመና ሃይማኖታዊ ስሜት ሳያስከፋ ማድረግ ይችላል ብለዋል። በአምስተኛ የሚታወቁ ከፍተኛ ማህበራዊ ሚዲያ ተከታይ አፈርተዋል። በ2018 ሊቀነጳጳስ ፍራንሲስ በመየነመረብ መረብ ወይም ኢንተርኔት እግዚአብሔር ስጦታ በሚል የገልጸው ነገር ግን ታላቅ ኃላፊነት እንደሚጠይቅ አሳስበዋል። ከሳቸው በፊት የነበሩት ርዕሰ ሊቃነ ጳጳስ ቤንዴክት 16ኛው ጳጳስ ቲዩተር አሁኑ ኤክስ የሚባለው በአውሮፓውያኑ 2012 ከፍተው ነገር ግን የተከታዮቹ ቁጥር ፍራንስ ጳጳስ በነበሩበት ጊዜ ከፍተኛ ደረጃ አድርጓል። የጳጳሱ ኤክስ አካውንት በእንግሊዝኛ፣ በስፔንኛ፣ በጣሊያንኛ፣ ፖርቹጋልኛ፣ ፖላንደኛና በፈረንሰኛ፣ ጀርመንኛ እንዲሁም በአረበኛና ላቲነኛ ዘጠኝ ቋንቋ መልእክት የሚያጋራ ሲሆን በአጠቃላይ ከ50 ሚሊዮን በላይ ተከታዮች አሉት። የጳጳሱ ኢንስታግራም አካውንት የ99 ሚሊዮን ተከታያቸው ያሉ ሲሆን በቅርቡ አዳዲስ ቴክኖሎጂ በመጠቀም የሰው ግንኙነት የማይተካ የሰው ክብር የሚያስከብር የዘመናችን ቀውስ እንድንጋፈጥ የሚረዳ በማለት ጸሎት ተጋርቶበታል። ፖፕ ፍራንስ ለመጨረሻ ጊዜ በኤክስ ገጻቸው ላይ ልዩ መልእክት ያስተላለው ከልፈታቸው አንድ ቀን ቀደም ብሎ የፋሲካ ዕለት ነበር። በመልእክታቸው ክርስቶስ ተነስቷል፣ እዚህ ቃላት የመኖራቸው አጠቃላይ ትርጉም ይይዛል፣ ምክንያቱም እኛ ያተፈጠር ነው ለህይወት እንጂ ለሞት አይደለም ብለው ነበር። የጳጳሱ አካውንት ለሁለት ዓመታት በፊት ከ18 ሚሊዮን በላይ ተከታዮች የነበሩ ሲሆን አሁን ግን ከ50 ሚሊዮን በላይ ደርሷል።